የምዕራብ እዝ 47ኛ ዓመት የምስረታ በዓል በነቀምቴ ስቴዲየም ሲከበር የመከላከያ ሰራዊት ከፍተኛ አመራሮች የክልል ርዕሰ መስተዳድሮችና ሌሎች የመንግሥት የሥራ ኃላፊዎች ተገኝተዋል። የመከላከያ ሰራዊት የኢትዮጵያን ዘላቂ ሰላም የማረጋገጥና የማጽናት ተልእኮውን እየተወጣ ይገኛል ያሉት የጦር ኃይሎች ጠቅላይ ኢታማዦር ሹም ፊልድ ማርሻል ብርሃኑ ጁላ በአሁኑ ወቅት ለጠላት የማይበገር ክንደ ብርቱ ሰራዊት መገንባቱንም ተናግረዋል። ባለፉት ዓመታት በተለያዩ ጊዜ በሀገር ላይ የተደቀኑ አደጋዎችን ለመቀልበስ የተሰጡትን ተልእኮዎች በድል መወጣቱንም ነው የገለጹት። በኢትዮጵያዊነቱ የማይደራደር ለማንም ለምንም የማይበገር ክንደ ብርቱ ሰራዊት ገንብታለች። የዚህን አይነት ሰራዊት በመገንባቷም ባለፉት ዓመታት ተቃጣብንን ሀገር አፍራሽ ጥቃቶችን በአስተማማኝ መክተን የጠላቶቻችንን ህልም አምክነናል። ዛሬ አርባ ሰባተኛውን ዓመት የምስረታ በዓሉን እያከበረ የሚገኘው ምዕራብ እዝ ሀገርን ለማጽናት ከፍተኛ ተጋድሎ ማድረጉና ተቋማችን ከምንመካባቸው እዞች አንዱ ነው ፊልድ ማርሻል ብርሃኑ ጁላ የምዕራብ እዝ መንግስትና መከላከያ ሰራዊት የሚኮሩበት ጀግና እዝ መሆኑን ጠቅሰው፣ እዙ የኢትዮጵያ ጋሻ በመሆን አገሩን እየጠበቀ ይገኛል ብለዋል። ሰራዊቱ በአሸባሪው ሸኔና በጽንፈኛው ላይ እርምጃ በመውሰድ ሰላምን እያረጋገጠ እንደሚገኝ ገልጸው ዘላቂ ሰላም እንዲሰፍንና የልማት ስራዎች እንዲፋጠኑ አሁንም ተግባሩን አጠናክሮ ይቀጥላል ነው ያሉት። ሉዓላዊነታችንና ሰላማችንን በሰማይ ማስከበር በሚያስችል ደረጃ የዝግጅት ስራዎችን በከፍተኛ ሁኔታ አጠናክረን እየሰራን እንገኛለን። እናንተም የእዙ አባላት በየደረጃችሁ የሚጠበቅባችን ብቃት፣ ጥንካሬ፣ ጽናትና ሁለገብ ዝግጅት ላይ በመረባረብ ከነበረው ደረጃችን ወደ ላቀ ደረጃ የማድረግ የማደግ ብቃት ትሸጋገሩ ዘንድ ላሳስባችሁ እወዳለሁ። የኦሮሚያ ክልል ርዕሰ መስተዳድር ሽመልስ አብዲሳ ዘላቂ ሰላም እንዲረጋገጥና የልማት ስራዎች እንዲከናወኑ የሀገር መከላከያ ሰራዊት አስተዋጽኦ ከፍተኛ መሆኑን ተናግረዋል። መከላከያ ሰራዊት ውድ ሕይወቱን በመስጠት የኢትዮጵያ ሉዓላዊነትና አንድነትን እያስጠበቀ የሚገኝ አኩሪ የህዝብ ልጅ መሆኑንም ነው የገለጹት። መከላከያ ሰራዊት ደሙን አጥንቱን ለኢትዮጵያ መስዋዕት ያደረገ የመጨረሻውን ስጦታ፣ የነፍስ ስጦታ ለሀገሩ እየሰጠ ያለ የአባቶቻችንን መንገድ ተከትሎ የኢትዮጵያን ሉዓላዊነት፣ የኢትዮጵያን አንድነት በመስዋዕትነቱ እያስከበረ ያለ ኃይለው፣ የኢትዮጵያዊነት መለኪያ፣ ኢትዮጵያ የደረሰችበትን ደረጃ ማሳያ፣ የኢትዮጵያን ቀጣይነት የሚያረጋግጥ ተቋም ነው። ምዕራብ እዝ ከሌሎች እዞች ጋር በመሆን ለሀገር ሉዓላዊነትና አንድነት ሌት ተቀን እየሰራ እንደሚገኝ የጠቀሱት ርዕሰ መስተዳደሩ ጋሻ ሆኖ በሁሉም አቅጣጫ ጀግንነትን በተግባር ያሳየ ነው ብለዋል። ምዕራብ እዝ ከሌሎች እዞች ጋር ሆኖ የኢትዮጵያን ሉዓላዊነት፣ የኢትዮጵያን አንድነት፣ የኢትዮጵያን ቀጣይነት፣ የኢትዮጵያን መጻይ ዘመን ለማረጋገጥ ቀን ከሌሊት እየሰራ ያለ ክፍል ነው። በዚህ ክፍል ሁላችንም እንኮራለን። እንኳን አደረሳችሁ በድጋሜ ማለት እፈልጋለሁ። ምዕራብ እዝ በየትኛውም ቦታ በመንግስት የተሰጡትን ግዳጆች በጀግንነት እየተወጣ እንደሚገኝ የገለጹት ደግሞ የምዕራብ እዝ አዛዥ ሌተናል ጄኔራል መሰለ መሰረት ናቸው። በግዳጅ ቀጠናው የሚገኙ ሕዝቦች ሰላማዊ ኑሮ እንዲኖሩ ያስቻለ አኩሪ ድል ያስመዘገበ፣ በመንግስትና ሕዝባችን እንዲሁም በተቋማችን እውቅናና ክብር የተቻረው ሕዝብ እዝ ነው። ምዕራብ እዝ ህዝባዊ ባህሪን በመላበስ የተለያዩ የልማት ስራዎች ላይ እየተሳተፈ እንደሚገኝም ተገልጿል።